አስፋልት ዱቤ መጣ ያራጋው ባላባት የሚስማር ተራው ልጅ የክቡር ትሪቡን የካተንካው ጌታ ያለው መዘዘ፣ የሌለው ፈዘዘ። እርሱ በዘመን ቀለም አሻራ ከፊት የሚገኘው የኢትዮጵያ እግር ኳስ አውራ ነው። መነሻውን ከጀግኖቹ ምድር ጎንደር ቋራ ያደረገ ከካምቦሎጆ ወርቃማ ታሪካችን ቀዳሚውም ገጽ ነው። የጎንደሩ ልጅ ያውም የቋራ መንግስቱ ወርቁ ልበ ተራራ ያስባለ ስምንት ቁጥር ለባሽ መረበጣሽ ደፋር የጎል ቀበኛ ነበር። እርሱ የቪ በልብ ምልክት ነው። የፈረሰኛው ቅዱስ ጊዮርጊስ ኩራት ለእናት አገሩ ኢትዮጵያ ብቸኛውን የአፍሪካ ዋንጫ ያስገኘ፣ በአፍሪካ ዋንጫ ፍፃሜ ጎል ያስቆጠረ የዛሬ ና ያድርገውና እንዲህ በየቦታው እየዞረ የሚደቆስ ብሔራዊ ቡድን ሳኒዝ ከ60 ዓመታት በፊት የኢትዮጵያ እግር ኳስ የአፍሪካ እግር ኳስ መሪ በነበረበት ሰዓት የቋራው ፈርጥ ከነፔሌ፣ ጋሪንቻ፣ ደ ስቴፋኖ፣ ዩሴቢዮ፣ ቻርልተን እኩል በዓለም መድረክ አነጋጋሪው የአፍሪካያን ኮኮብ ነበር። መንግስቱ ወርቁ ይባላል። ቁጡና ኮስታራ፣ እልህኛና ኩራፊ፣ ብልጥና ደፋር፣ በቴክኒክ የዳብር አብዶኛ፣ በአየር ኳስ ቀልጣፋ፣ ከአዲስ አበባ ስቴዲየም እስከ ንግሥት ሳባ አስመራ በተጋጣሚዎች የጎል መረብ ላይ እንደ ልቡ የተመላለሰ ሀገሩ ኢትዮጵያን ወክሎ በአፍሪካ ተቀናቃኞቹ ላይ በኮኮብነት የፈሰሰ የጥቁር ሕዝቦች ፊት አውራሪው ነው። የእግር ኳስም ንጉሥ ነው። እርሱ በቴክኒክም ሆነ አይቻል በግፊያ እግዚአብሔር ያድርስ የመንግስቱን ኩርፊያ፣ በማስባል ክቡራቶ የርነቃቸው ተሰማን ከድንቅ ችሎታው ጋር በአድናቆትም ከባህሪው ጋር በተያያዘ ያስገጠመ የኢትዮጵያ እግር ኳስ ባለ ታሪክ ነው። ለሀገሩ ብቸኛውን የአፍሪካ ዋንጫ ያስገኘ፣ በአፍሪካ ዋንጫ ኮከብ ጎል አግቢ የሆነ በተጫዋችነትም በአሰልጣኝነትም ሀገሩን በአፍሪካ ዋንጫ የወከለ የመጀመሪያው ኢንስትራክተር ነው። ከቪ በልብ ቅዱስ ጊዮርጊስ በደም የተሳሰረ እርሱ ያኔ በ1950ዎቹ የኢትዮጵያ እግር ኳስ ወርቃማ ታሪክ የውጤት ዘመን ተጫዋቾች ያለ ጥቅም በሎምባርዲያ ቀይ ወጥ ግብዣ ፊርማቸውን በሚያኖሩበት ዘመን በፀና የሀገር የመለያ ፍቅር በጀግንነት ከካምቦሎጆ መድረክ ይዋደቁ ከነበሩ ኮከቦች ቁጥር አንዱም ነው። እንደ ችሎታው ዛሬ ሳይሆን በሚሊዮኖች ሊሸጥ የሚችል ድንቅ ጎል አስቆጣሪ የጎንደሩ ልጅ ያውም የቋራ መንግስቱ ወርቁ ልበ ተራራ፣ ጎልደን ኦልዲስ፣ የዋንጫው የጎሉ የሪከርድ ጌታ መንግስቱ ወርቁ በአፍሪካ እግር ኳስ ታሪክ ራባ ማጀር ቡሃ፣ ሮጀር ሚላ፣ ዲዲየር ድሮግባ፣ ሳሜሌቶ፣ ሆሳማሰን፣ ራሺድ ያኪኒ፣ ንዋንኮ ካኑ፣ ሳዲዩ ማኔ፣ ሪያድ ማሕሬዝ፣ መሐመድ ሳላህ የሚባሉ ስሞች በአፍሪካ እግር ኳስ ሳይታወቁ አውሮፓውያን ታላላቅ ክለቦችን ከሁሉም በፊት ለዝውውር ያማለለ የአፍሪካ እግር ኳስ የ1950ዎቹ፣ ስልሳዎቹ ዝነኛው ኮከብ ነበር። የጎንደሩ ልጅ ያውም የቋራ መንግስቱ ወርቁ ልበ ተራራ፣ በትሪቡን የኮከቦች ገጽ ከጀግኖቹ ማህደር የታሪክ ማስታወሻችን ይዘከራል። ኤፍሬም የማነ ነኝ። ጊዜው 19:50 ያኔ ፔሌና ጋሪንቻ የተባሉ የብራዚል እግር ኳስ መታተኞች እግር ኳስ ቀዳሚ ፈርጦሽ ነበሩ። ወደ አውሮፓ ካቀናን ደግሞ ዘመኑ የነደ ስቴፋኖ፣ ፑሽካሽ፣ ሰርቦቪ ቻርልተን፣ ጆርጅ ቤስት ነበር። ከግማሽ መታ መበፊት ስለነበረው የሃጉራችን አፍሪካ እግር ኳስ የምናውራ ከሆነ ከቋራው ፈርጥ መንግስት ወርቁ የተሻለ ኮኮ አፍሪካል ነበራትም። የጎንደሩ ልጅ ያውም የቋራ መንግስት ወርቁ ልበት ተራራ አድናቂዎቹ የኳስ ዶክተሩ ይሉታል እርሱ ካለ አትጠራጠሩ ጎል አለ የሚሉት ጓደኞቹ ፊት አውራሪው ሲሉም ያሞካሹታል የመጀመሪያው ኢትዮጵያ የፉትቦል ኢንስትራክተር የማይዘነጋው የኢትዮጵያ እግር ኳስ ባለውለታ መንግስቱ ወርቁ ኳስ ነገር የኳስ ፍቅር ክትማ ይሆን ታኅሳስ 6 2003 ዓመተ ምህረት የኢትዮጵያ እግር ኳስ ታላቁን ኮከብ በሞት ያጣበት ጊዜ፣ የኳስ ዶክተሩ የጎንደሩ ልጅ ያውም የቋራ መንግስቱ ወርቁ ልበ ተራራ ያስባለው ኮከብ። የእግር ኳስ ጀብድ ግን ምንጊዜም ሲዘከር ይኖራል። ትሪቡን ትዝታም የመንግሥቱ ወርቁ በአስገራሚ ክብረ ወሰኖች የታጀበው ውጤታማ የእግር ኳስ ህይወትን ለማስታወስ ይሞክራል። አዲስ አበባ አዲስ አበባ

1937 በጎንደር ቋራ በጀግኖቹ ሀገር መንግስቱ ወርቁ ተወለደ። ጊዜው ፋሽስቲ ኢጣሊያ ኢትዮጵያን የወረረበት አስቸጋሪ ወቅት። አርበኛው ወርቁ የትንሹ መንግስቱ አባት በወራሪው ኃይል የጣሊያን ጦር ተገደሉ። ትንሹ መንግስቱ ከነ ቤተሰቦቹ ወደ ውህኒ ቤት ተወረወሩ። መጥፎ ጊዜ። ወራሪው ኃይል ጣሊያን እንዳቀደው ሳይሆን ቀረና ድል ከተነሳ በኋላም የወቅቱ የሀገሪቱ መሪ የነበሩት ቀዳማዊ ኃይለ ሥላሴ የአርበኞች ልጆችን ሰብስበው ወደ አዳሪ ትምህርት ቤት ቤት አስገቡ። መንግስት ወርቁም የድሉ ተጠቃሚ ሆኖ ወደ አዲስ አበባ የመምጣት እድል አገኘ። መድኃኔ ዓለም ትምህርት ቤት የመንግስት ወርቁ ማረፊያም ሆነ። በትምህርት ቤት ቆይታው ተወዳዳሪ የሌለው የመረብ ኳስ፣ ቅርጫ ኳስ፣ ምርኩዝ ዝላይና የአጭር ርቀት ሯጭ የሆነው መንግስት ወርቁ በሁሉም የስፖርት ዘርፎች ውጤታማ መሆኑ ለምርጥ የእግር ኳስ ተጫዋችነት መንደርደሪያ ሆነው። አንጋፋው ቅዱስ ጊዮርጊስም የመጀመሪያው የመንግስት ወርቁ ክለብ ሆነ። 1954 ሶስተኛው የአፍሪካ ዋንጫ በኢትዮጵያ ጥር 13 ቀን 1954 አዲስ አበባ ስቴዲየም ከ53 5 ዓመት በፊት በክቡር አቶ ይርነቃቸው ተሰማ የሚመራው የኢትዮጵያ ብሔራዊ ቡድን ከግብጻቸው ለዋንጫ ይፋለማል። የአፍሪካ ዋንጫ ጀማሪዎቹ ሀገር ትንቅንቅ ምርጡ ጊዜ ለኢትዮጵያ እግር ኳስ። ኢትዮጵያ 4 ግብጽ 2። ተክሌ ኢታሎ፣ ቫሳሎ ሉችያኖ ቫሳሎና መንግስቱ ወርቁ ለኢትዮጵያ ጎል አስቆጠሩ። ኢትዮጵያ ሻምፒዮን። ብቸኛው የአፍሪካ ዋንጫ ድላችን በጀግኖቻችን ፊት አውራሪው የኳስ ዶክተሩ መንግስቱ ወርቁ የውድድሩ ኮከብ ጎላ ግቢ ሆኖ አጠናቀቀ። የአውሮፓ ታላላቅ ክለቦችም መንግስቱን ለማዛወር ጥያቄ አቀረቡ። በጊዜው የነበረው አሰራርና የራሱ የተጫዋቹን ፍላጎት ታክሎበት መንግስቱ ወርቁ የዝውውር እድሉን ሳይጠቀምበት ቀረ።

መንግስቱ ወርቁ ከጎንደር ቋራ ተነስቶ የኢትዮጵያ እግር ኳስን በምርጥ ችሎታው የተቆጣጠረው ኮከብ በስድስት የአፍሪካ ዋንጫዎች ተካፍሏል። ፊት አውራሪው የኳስ ዶክተር በ1960 የተካሄደውን ስድስተኛው የአፍሪካ ዋንጫን ፈጽሞ አይዘነጋውም። በኳስ እንደተደሰትኩ ሁሉ በጣም ያዘንኩበት ወቅት ሲልም ያስታውሰዋል። ነገር ወዲህ ነው። ኢትዮጵያ የአፍሪካ ዋንጫው አስተናጋጅ ነች። ኢትዮጵያ ከኮንጎ ኪንሻሳ ግማሽ ፍጻሜ፣ አዲስ አበባ ስቴዲየም። መንግስቱ ወርቁ ግራ አይኑን ክፉኛ ተጎርቶ በባከነ ሰዓት ሀገሩን አቻ ቢያደርግም በተጨማሪ 30 ደቂቃ ኢትዮጵያ 3 ለሁለት ተሸነፈች የፊት አውራሪው መጥፎ የእግር ኳስ ቀን አሁን ኮርናው ሲመጣ ቀጥታ ስዘል የጎል ኪፐሩ ቦክስ አይኔ ላይ ነው የሚያ ግን ኢትዮጵያ እኩል ለእኩል ምን አለባት የትኛውን ነው የምትመጣው ጀግንነቱ የሚመጣው እዛ ላይ አሁን ያንን ሪስክ ማድረግ ምክንያቱም ያች ካለፈች ጎል የለም ተሸነፈ መውጣትን ስለዚህ የምታይ ቦክስ አይኔን ምንም የምታይ ጎል ሳገባ አይኔን ግራ አይኔን በቦክስ መጥቶ አይኔ ይሄን ያህል ግን ጎል አገባ። እኩል ለእኩል አሁን ሰዓት ይጨመራል ማለት ነው። አይ እኔ ሃብቱ ቴክ ያንን ዓይነት እንትን ድፍረት ወይኔ ሪስክ ማድረግ ከአንድ ተጫዋች ይጠበቃል ማለት ነው። ለሀገሩ በ102 ኢንተርናሽናል ጨዋታዎች 62 ጎሎችን አስቆጥሯል። ይህም በኢትዮጵያ እግር ኳስ ታሪክ የምንጊዜም ኮከብ ጎል አስቆጣሪ አድርገዋል። 1974 ሊቢያ ቤንጋዚ፣ የኢትዮጵያ ብሔራዊ ቡድንን በአሰልጣኝነት እየመራ በአፍሪካ ዋንጫውም ተካፍሏል። ይሄ ታሪክ 2005 ለ31 ዓመታት ሙሉ ተጉዞ በአሰልጣኝ ሰውነት ቢሻው እስኪቀረፍ ድረስ መንግስቱ ወርቁን ከክቡራቱ ይድነቃቸው ተሰማ ቀጥሎ ዋሊያውን ይዞ ለአፍሪካ ዋንጫ የቀረበ ሁለተኛው ኢትዮጵያ አሰልጣኝ አድርገዋል። ስድስት ዓመታት ለቅዱስ ጊዮርጊስ አስራ ሶስት ዓመታት ለኢትዮጵያ ብሔራዊ ቡድን የተጫወተው እልህኛው አጥቂ መንግስቱ ወርቁ እንደ ችሎታው ያልተዘመረለት ጀግና ይሉታል አድናቂዎቹና አብረውት የተጫወቱ ጓደኞቹ። በአሰልጣኝነት ከኢትዮጵያ ብሔራዊ ቡድን ውጭ መንግስቱ ወርቁ በክለብ ደረጃ መብራት ኃይል፣ ባንክ፣ ባህር ትራንዚት፣ ቅዱስ ጊዮርጊስ፣ መድን፣ አየር መንገድና ወንጂን አሰልጥኗል። የጎንደሩ ልጅ ያውም የቋራ መንግስቱ ወርቁ ልበ ተራራ ይቻለን መንግስቴ በጠናና አቀብሎት አስፋው ድቤ መጣ፣ ያራዳው ባላባት፣ የሚስማር ተራው ልጅ፣ ክቡር ትሪቡን፣ የካተንካው ጌታ፣ ያለው መዘዘ፣ የሌለው ፈዘዘ። እርሱ በዘመን ቀለም አሻራ ከፊት የሚገኘው የኢትዮጵያ እግር ኳስ አውራ ነው። መነሻውን ከጀግኖቹ ምድር ጎንደር ቋራ ያደረገ ከካምቦሎጆ ወርቃማ ታሪካችን ቀዳሚውም ገጽ ነው። የጎንደሩ ልጅ ያውም የቋራ መንግስቱ ወርቁ ልበ ተራራ ያስባለ ስምን ቁጥር ለባሽ መረበጣሽ ደፋር የጎል ቀበኛ ነበር እርሱ የቪ በልብ ምልክት ነው። የፈረሰኛው ቅዱስ ጊዮርጊስ ኩራት፣ ለእናት አገሩ ኢትዮጵያ ብቸኛውን የአፍሪካ ዋንጫ ያስገኘ፣ በአፍሪካ ዋንጫ ፍጻሜን ጎል ያስቆጠረ። የዛሬ ያድርገውና አድርገውና እንዲህ በየቦታው እየዞረ የሚደቆስ ብሔራዊ ቡድን ሳኒዝ ከ60 ዓመታት በፊት የኢትዮጵያ እግር ኳስ የአፍሪካ እግር ኳስ መሪ በነበረበት ሰዓት የቋራው ፈርጥ ከነፔሌ ጋርንቻ ዲ ስቴፋኖ ዩሴቢዮ ቻርልተን እኩል በዓለም መድረክ አነጋጋሪው የአፍሪካያን ኮከብ ነበር። መንግስቱ ወርቁ ይባላል። ቁጡና ኮስታራ፣ እልኸኛና ኩራፊ፣ ብልጥና ደፋር፣ በቴክኒክ የዳብር አብዶኛ፣ በአየር ኳስ ቀልጣፋ፣ ከአዲስ አበባ ስታዲየም እስከ ንግስተ ሳባ አስመራ በተጋጣሚዎቹ የጎል መረብ ላይ እንደ ልቡ የተመላለሰ ሀገሩ ኢትዮጵያን ወክሎ በአፍሪካ ተቀናቃኞቹ ላይ በኮከብነት የፈሰሰ የጥቁር ሕዝቦች ፊት አውራሪው ነው። የእግር ኳስም ንጉሥ ነው። እርሱ በቴክኒክም ሆነ አይቻል በግፊያ እግዚአብሔር አያድርስ የመንግስቱን ኩርፊያ በማስባል ክቡራቱ የርነቃቸው ተሰማን ከድንቅ ችሎታው ጋር በአድናቆትም ከባህሪው ጋር በተያያዘ ያስገጠመ የኢትዮጵያ እግር ኳስ ባለታሪክ ነው ለሀገሩ ብቸኛውን የአፍሪካ ዋንጫ ያስገኘ በአፍሪካ ዋንጫ ኮኮብ ጎል አግቢ የሆነ በተጫዋችነትም በአሰልጣኝነትም ሀገሩን በአፍሪካ ዋንጫ የወከለ የመጀመሪያው ኢንስትራክተር ነው ከቪ በልብ ቅዱስ ጊዮርጊስ በደም የተሳሰረ እርሱ ያኔ በ1950ዎቹ የኢትዮጵያ እግር ኳስ ወርቃማ ታሪክ የውጤት ዘመን ተጫዋቾች ያለጥቅም በሎምባርዲያ ቀይውጥ ግብዣ ፊርማቸውን በሚያኖሩበት ዘመን በፀናይ የሀገር የመለያ ፍቅር በጀግንነት ከካምቦሎጆ መድረክ ይዋደቁ ከነበሩ ኮከቦች ቁጥር አንዱም ነው። እንደ ችሎታው ዛሬ ሳይሆን በሚሊዮኖች ሊሸጥ የሚችል ድንቅ ጎል አስቆጣሪ የጎንደሩ ልጅ ያውም የቋራ መንግስቱ ወርቁ ልበ ተራራ፣ ጎልደን ኦልዲስ የዋንጫው የጎሉ የሪከርድ ጌታ መንግስቱ ወርቁ በአፍሪካ እግር ኳስ ታሪክ ራባ ማጀር፣ አቢዲ ፔሌ፣ ቶኒዮ ቡሃ፣ ሮጀር ሚላዲ፣ ዲዲየ ድሮግባ፣ ሳሙኤል ኤቶ፣ ሆሳማሰን ራሺድ፣ ያኪኒ ነዋንኮ፣ ካኑ ሳዲዩ፣ ማኔ ሪያድ፣ ማህሬዝ መሐመድ ሳላህ የሚባሉ ስሞች በአፍሪካ እግር ኳስ ሳይታወቁ አውሮፓውያን ታላላቅ ክለቦችን ከሁሉም በፊት ለዝውውር ያማለለ የአፍሪካ እግር ኳስ የ1950ዎቹ፣ ስልሳዎቹ ዝነኛው ኮኮብ ነበር። የጎንደሩ ልጅ ያውም የቋራ መንግስቱ ወርቁ ልበ ተራራ በትሪቡን የኮኮቦች ገጽ ከጀግኖቹ ማህደር የታሪክ ማስታወሻችን ይዘከራል።